ጤና ስጥልኝ እንደምንዋላችሁ ተመልካቾቻችን ሰባት ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ ከሰዓቱ ዜናዎች ጋር አልጋንሽ ተካ ነኝ። አርስተ ዜና አስቀድማለሁ። በድሬዳዋ ከተማ ከተዘዋዋሪ ብድሩ ጋር ተያይዞ ወጣቶችን ወደ ስራ ለማስገባት የሚያስችል የዝግጅት ስራዎች በመጠናቀቅ ላይ ይገኛሉ። ወደ ዜናቸው አልፋለሁ። የኢፌድሪ መከላከያ ሰራዊት በአለም አቀፍ ሰላም ማስከበር ተልእኮ እያበረከተ ያለው አስተዋጽኦ ከጊዜ ወደ ጊዜ እያደገ መምጣቱን የመከላከያ ሚኒስቴር ገለጸ። በሚኒስቴሩ ሰላም ማስከበር ዋና መምሪያ የሁርሶ ሰላም ማስከበርና ኮንቲንጀንት ማሰልጠኛ ትምህርት ቤት ለሶስት ወራት ያሰለጠናቸውን 1700 ሰላም አስከባሪዎችን አስመርቋል። የድሬዳዋ የመንግስት ኮሚኒኬሽን ላደረሰን ዘገባ አባዲ ወይና ያዘጋጅቷል፣ ጥላውን ካሳ እንደሚከተለው ያቀርበዋል። የኢፌዴሪ መከላከያ ሰራዊት በሀገሪቱ ሰላምና መረጋጋት እንዲሰፍን የተሰጠውን ተልዕኮ በመወጣት ላይ ይገኛል። መከላከያ ሰራዊቱ ከሀገሪቱ አልፎ በሩዋንዳ፣ በቡሩንዲ፣ በሶማሊያና ደቡብ ሱዳን ሰላም በማስፈር ረገድ ከፍተኛ ድርሻውን እያበረከተ ነው የሚገኘው። በመከላከያ ሚኒስቴር በሰላም ማስከበር ዋና መምሪያ የሁርሶ ሰላም ማስከበርና ኮንቲንጀንት ማሰልጠኛ ትምህርት ቤት በአብዬና በሱዳን የሚዘምተውን 16ተኛው ሞተራይዝድ የኃይል ሻለቃ ለሶስት ወር ያሰለጥናቸውን ከ1 ሺህ 700 በላይ ሰላም አስከባሪ አባላት አስመርቋል። የተመረቁት የሰላም አስከባሪ አባላት ህዝባዊ ተቀባይነት የበለጠ እንዲጠናከር ከማድረግ ረገድ የራሳቸውን አሻራ ማሳረፍ እንደሚገባቸው የኢፌዴሪ መከላከያ ሚኒስትር ዴኤታ አቶ ዮሀንስ ድንቃይ ተናግሯል። የኢትዮጵያ ሰራዊት በዓለም አቀፍ ሰላም ማስከበር ተልዕኮ ተመራጭ ኃይል በመሆኑ ከጊዜ ወደ ጊዜ እየጨመረ የመጣ በመሆኑ የዛሬ ተመራቂዎችም በምትሰማሩበት ቦታ ይ የሰራዊታችን ተመራጭነት እንዲቀጥል በማድረግ እንዲሁም ህዝባዊ ተቀባይነቱ የበለጠ እንዲጠናከር በማድረግ ረገድ የራሳችሁን ሚና መጫወት ያለባችሁ መሆኑን ለማስገንዘብ እወዳለሁ። የፌዴራል መከላከያ ሰራዊት የተሰጠውን የሰላም ማስከበር ሚና በመወጣት እንዲሁም ህዝባዊ ወገንተኝነቱን በማሳየት ላይ እንደሚገኝ የመከላከያ ሰላም ማስከበር ዋና መምሪያ ኃላፊ ሌተናል ጄኔራል ብርሃኑ ጁላ ተናግሯል። ሀገራችን ኢትዮጵያ በሰላም ማስከበር ግዳይ ያላትን ሚና ለማጎልበት መከላከያ ከፍተኛ ትኩረት በመስጠት የሰላም ማስከበር ተልኮ በተሟላ ሁኔታ ለማስፈጸም የሚያስችል የተልእኮና የአደራጅት የአደረጃጀት ለውጥ በማድረግ የሰላም ማስከበር ግዳጅ አፈጻጸማችን በጥራትና በብቃት ለመምራት እንዲቻል ጠንካራ ስራዎች በመስራት ላይ ይገኛል። ተመራቂ የመከላከያ ሰላም አስከባሪ አባላት የተሰጣቸውን ግዳጅ በአግባቡ ለመወጣት መዘጋጀታቸውንም ተናግሯል። በድሬዳዋ ከተማ አስተዳደር ከተዘዋዋሪ ብድሩ ጋር ተያይዞ ወጣቶችን ወደ ስራ ለማስገባት የሚያስችል የዝግጅት ስራዎች በመጠናቀቅ ላይ ይገኛሉ። በዚህ ዓመት በከተማው 17000 ወጣቶችን በስራ እድል ፈጠራው ተጠቃሚ ለማድረግ ምን ነው የታቀደው? ዳዊት ጣሰው በዚህ ዙሪያ አንድ ዘገባ አዘጋጅቷል። በድሬዳዋ ከተማ በርካታ ወጣቶች በተፈጠረላቸው የስራ እድል ተጠቃሚ ሆነዋል። በተለያዩ ዘርፎች ተሰማርተው ከራሳቸው አልፈው ለሌሎችም ተርፈዋል። ሆኖም ሁሉንም ወጣቶች ተጠቃሚ በማድረግ በኩል ትልቅ ክፍተት አለ። የከተማው ወጣቶችና ስፖርት ቢሮ ታዲያ ይህን ለመቅረፍ የሚያግዙ ስራዎችን ለመስራት 55 ሚሊዮን ብር ተዘዋሪ ብድር መድቧል። ፍላጎታቸውን ገበያው ከሚፈልገው ሁኔታ ጋር በማስተሳሰርም ዘርፎችን በመለየት የቅድመ ዝግጅት ስራዎች ተጠናቀዋል። አስፈላጊው ቅድመ ዝግጅት ስራ እየሰራ ነው። አሁን በተለይ በየቀበሌው በተለይ ከሁሉም ቀበሌዎች ስፔሻል ቀጥታ ስልጠና ገብተው ተደራጅተው የብድሩ ተጠቃሚ የሚሆኑት ወጣቶች ላይ በደንብ እየሰራን ነው እያደራጀን ነው ማለት ነው። ስለዚህ ምናልባት ወጣቶቹ በጥሩ ሁኔታ ይህንን ብድር ላይ ለመጠቀም እንቅስቃሴ እያደረጉ ነው። በከተማ ያሉትን ሀብቶች ከግንዛቤ በማስገባት ቦታዎች ላይ ጥናታዊ ዳሰሳ በማካሄድ ለወጣቶች ክፍት እንዲሆኑ የሚያደርጉ ስራዎችም ተሰርተዋል። ማኑፋክቸሪንግ፣ የከተማ ግብርና፣ ዶሮ እርባታና የተፋሰስ ልማት ወጣቶቹ ተደራጅተውና ስልጠና ወስደው በስራ እድሉ ከሚሰማሩባቸው ዘርፎች ይጠቀሳሉ። ቢያንስ ቁጥራችን አምስት ሆነን በዚህ በሪቮልቭ ፈንዱ ላይ መንግስት ባመቻቸልን ሁኔታ ላይ ተጠቃሚ ለመሆን እራሳችንን አዘጋጅተን የመጣንበት ሁኔታ አለ። በሁለት ተከፍለን ያለነው ግማሹ ወንዶቹ በኮብልስቶን ሴቶቹ ደግሞ በዲኮር ስራ ጥሩ ነበር ስልጠና በጣም ቆንጆ ነበር ያው ብዙ እውቀቶች ወስደንበታል። በድሬዳዋ በገጠርም በከተማም በዚህ አመት ከ17000 በላይ ወጣቶችን ተጠቃሚ ለማድረግ ታቅዷል። በእስካሁኑ ጊዜያት ከባለ ድርሻ አካላት ጋር ተቀናጅቶ በመስራት በኩል ችግሮች አሉ። ከዚህ ጋር ተያይዞ ወጣቶቹን በማሰማራቱ ሂደት ላይ የሚፈጠረውን አሉታዊ የተጽዕኖ ለማስቀረት ጥረት እየተደረገ ነው። አሁን ግን ትልቁ ይሄ ፈንድ ፓኬጁን ጋር ታይዞ የተደራጁ በየደረጃው የተደራጁ ኮሚቴዎች ተግባራዊ እንቅስቃሴ ውስጥ የገቡበት ሁኔታ አለ። በድሬዳዋ ከተማ ለወጣቶች የስራ ዕድል ፈጠራ ከተመደበው 55 ሚሊዮን ተዘዋሪ ብድር 275 ሚሊዮኑ ለዚህ ዓመት የታቀደ ነው። ለኢቢሲ ዘገባ ዳዊት ጣሰው ድሬዳዋ። የአዲስ አበባ ወጣቶችና ስፖርት ቢሮ ከተለያዩ ማኅበራት ጋር በመቀናጀት በኮልፌ ቀራኒዮ ክፍለ ከተማ በተከሰተው አደጋ ለተጎዱ ዜጎች ድጋፍ አደረገ። ቢሮ በአደጋው የተጎዱ ወጣቶችን በማሰባሰብም ወደ ስራ ፈጠራ ለማስገባት እየሰራ መሆኑን አስታውቋል። ሜሮን በረዳ የአዲስ አበባ ወጣቶችና ስፖርት ቢሮ ከአዲስ አበባ ወጣቶች ፌዴሬሽንና ከአማራ፣ ደቡብ፣ ትግራይና ኦሮሚያ ተወላጆች ጋር በመሆን በኮልፌ ቀራኒዮ ክፍለ ከተማ በተከሰተው የቆሻሽ መደረመስ አደጋ ለተጎዱና ቤተሰቦቻቸውን ላጡ ዜጎች ድጋፍ እያደረጉ ይገኛሉ። ወደፊትም ይህን ተግባር አጠናክረው እንደሚቀጥሉ ገልጸዋል። በዚህ ሂደት ላይ እንግዲህ ያለው ድጋፍ አንድም አዳዲስ የሆኑ አልባሳቶች ከየክፍለ ከተማ ወጣቶች አስተባብረው ወደ ስልሳ ሺህ ብር የሚገመቱ አልባሳቶችን ወደ ሀያ አካባቢ የሚሆኑ እንትኖች ማዳበሪያዎች አምጥተው ተደራጅቶ ለማስረከብ ችለናል። ሌሎች ደግሞ በበሰለ ምግቦችንና እንደዚሁም ደግሞ ወደፊት ሊበስሉ የሚችሉትን ደግሞ እንደዚሁም ወደ 70 ሺህ አካባቢ የሚገመቱ ወጪ ያላቸውን ደግሞ እነዚህን ለመደገፍ ነው የመጣ ነው። ከምንም በላይ የገንዘቡ ወይም ደግሞ የማቴሪያሉ አይነት ሳይሆን ስሜታቸውን አብረውን ቁጭ ብለን ለመካፈልና ለመተጋገዝ ነው እዚህ የተገኘ ነው። ይህንኑ ድጋፋችን አጠናክረን በመቀጠል በደም ተጽናንተው ወደ ኖርማል የህይወት የኑሮ መሰረታቸው የሚመለሱበት ሁኔታ ከማመቻቸት አንጻር ምንሰራቸው ተግባራት ነው ያሉት ማለት ነው። በአደጋው ለተጎዱ ዜጎች ህብረተሰቡና መንግስት እያደረገ ያለው ድጋፍ ቀጣይነት ሊኖረው እንደሚገባም አሳስበዋል። ይህን ድጋፍ ደግሞ መሰረት በማድረግ እነኝን አካሎች እነኝን ዜጎች መልሶ በማቋቋም ሂደቱ መንግስትም እኛም ሌሎችም ባለ ድርሻ አካላት የሚመለከተንን ወይም መወጣት የሚገባንን ድርሻ በተገቢ መልኩ መወጣት መቻል አለብን። የአዲስ አበባ ወጣቶችና ስፖርት ቢሮ በአካባቢው ያሉ ተጎጂ ወጣቶችን በማሰባሰብና ስልጠና በመስጠት ወደ ስራ እድል ፈጠራ የማስገባቱ ስራ እየተሰራ መሆኑንም አስታውቋል። ከስራ እድል ፈጠራ ጋር ታይዞ ያሉትንም ወጣቶችም እዚህ ውስጥ ያሉ ሰለባ የሆኑ ወጣቶች እነሱንም ደግሞ አደራጅቶ በሙያም ስልጠና አግኝቶ ወደ ስራ እድል ፈጠራውም ተቀላቅለው እንዲሄዱ የማድረግም ስራ የእኛ ቢሮም ይመለከተዋል። ወደ ስልጠና የሚገቡባቸው መንገድን አመቻችተን ወደ ስራ ስምሪቱ የሚገቡባቸው መንገድ ነው እንደ የከተማችን ወጣቶችን በማሰማራት እየሰራ ነው ያለው ስራ ስላለ የዛ አካል ሆኖ ተጠናክሮ ቅድሚያ የዚህም ትኩረት አድርገን እንሄዳለን የሚል ስራዎች እየጀመርን ያለ ነው። ለአደጋው ተጎጂዎች እየተደረገ ያለው ድጋፍ አሁንም ተጠናክሮ ቀጥሏል። በጅማ ከተማ ያለው የደረቅ ቆሻሻ አወጋገድ ችግር በጤናቸውና በአካባቢው ላይ እክል እየፈጠረ መሆኑን ነዋሪዎች ገለጹ። ኢቢሲ በስፍራው ተገኝቶ ያነጋግራቸው የከተማዋ ነዋሪዎች እንዳሉት ለከተማ አስተዳደሩ ተደጋጋሚ አቤቱታ ቢያቀርቡም መልስ ማግኘት አልቻሉም። ዮናስ ካሳ አስም በሽታም ሊመጣም ይችላል። በሽታ የተነሳበት ስለዚህ በጣም አስቸጋሪ ነው እንግዲህ። ያው እኛም እናመለክታለን ነው እነሱም የሚሰጡን መልስ። ያው አመልክቶም ደግሞ አንድ ነገር መፍትሄውን አላመጡም እስከዛሬ። ያው እዚሁ ነው የሚደፋ እና አቶ መሐመድ አባፊጣን ጨምሮ ሌሎች የጅማ ከተማ ነዋሪዎች ይህን ቆፌ እየተባለ የሚጠራውን አካባቢ ተወልደው ይደጉበት እንጂ ስፍራው ከከተማው የሚወጣውን ቆሻሻ ማስተናገድ ከጀመረ አንስቶ ጤና አግኝተው አያውቁም። ክረምት ክረምት ግማቱን ዋዛሚ ያደርግን በጋ ደግሞ እንዲህ መቶ መጥቶ ይሳትሎክሳሉ።

አካባቢው ኢንዱስትሪ ፓርክ እየተገነባበት ከመሆኑ በተጓዳኝ የአየር ማረፊያው መዳረሻ ብሎም ወደ ሚዛን ቴፒ መውጫ ላይ የሚገኝ በመሆኑ ለውጭ ወራጅ ተጋልጦ የከተማዋን ገጽታ እያበላሸ መሆኑንም ነው ነዋሪዎቹ የተናገሩት። የጅማ ከተማ ከንቲባ አቶ ሻፊ ሁሴን እንዳሉት የከተማ አስተዳደሩ የህብረተሰቡን ተደጋጋሚ ጥያቄ መነሻ በማድረግ በተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ ድጋፍ በተገኘ 418 ሚሊዮን ብር ከከተማው በ4 ኪሎ ሜትር ርቀት በ10 ሄክታር መሬት ላይ የተገነባ ያለው ዘመናዊ የደረቅ ቆሻሻ ማስወገጃ በመጪዎቹ ሁለት ወራት ተጠናቁ አገልግሎት መስጠት ሲጀምር ችግሩ ይቀረፋል። እዚ አካባቢ ያለው ህብረተሰብ ሲያነሳ የነበረውን ችግር ሙሉ በሙሉ ተቀብለን ችግሩን ፈተን የደረቅ ቆሻሻ አወጋገዱም በተለመደ ሲደረግ የነበረው ነገር ቀርቶ እጅግ ዘመናዊ በሆነ ና ውጤቱን በዛው ልክ የህዝቡም ተጠቃሚነት በዛው ልክ እየተረጋገጠ የሚሄድበትን አቅጣጫ ተከትለን ወደዚህ ፕሮጀክት ግንባታ የገባን ና ስ ፕሮጀክቱን አስመርቀን በቅርብ ጊዜ ውስጥ ወደ ስራ የምንገባበትን አቅጣጫ ቀይሰን እየሄድን ያለንበት ሁኔታ ነው ያለው። ለአገልግሎቱ የሚያስፈልጉ ኮምፓክተር ተሽከርካሪዎችና መሰል ቁሳቁሶች ግዢ እየተከናወነ ሲሆን ፕሮጀክቱ አገልግሎት መስጠት ሲጀምር ለማህበረሰቡና ና ለከተማው ንጽህና ከሚያበረክተው አስተዋጽኦ በተጨማሪ እስከ ሁለት መቶ ለሚደርሱ ዜጎች የስራ እድልም ይፈጥራል ተብሏል። የቡራዩ ከተማ አስተዳደር ለልማት ከመንግስት ቤት ተፈናቅለው ለነበሩ ግለሰቦች ተተኪ ቤት እሰጣለሁ ቢልም ተግባራዊ አለመሆኑን የልማት ተነሾች ተናገሩ። ነዋሪዎቹ የከተማው አስተዳደር ቅሬታችሁን ለሚዲያ በመስጠታችሁ ጥያቄያችሁ ምላሽ አያገኝም በሚል አስፈራርቱናል ነው የሚሉት። የቡራዮ ከተማ የቤቶች ልማት ኤጀንሲ ምትክ ቤት የሚገባቸውንና የማይገባቸውን ለይቻለሁ ብሏል። መለስ አምዴ ዝርዝር አለው። በቅርቡ የቡራዩ ከተማ አስተዳደር ያለምንም ማስጠንቀቂያና ተተኪ ቤት ነዋሪዎች ይኖሩበት ከነበረው የመንግስት መኖሪያ ቤት ለመልሶ ማልማት ተግባር ማፈናቀሉን ኢቢሲ መዘገቡ ይታወሳል። ማ መስጠንቀቃ ወነ ተኩን ርገን ምንም አይነት ማስጠንቀቂያ አልተሰጠንም። ምንም አልሰማንም። ያየነውም ነገር የለም። ቤት ውስጥ ተቀምጠን እያለን ነበር ያፈረሱብን እቃችንንም ማውጣት አልቻልንም። የቡራዩ ከተማ አስተዳደር እስከ 2008 ዓመተ ምህረት የቤት ኪራይ የከፈሉ ግለሰቦች እያሉ ሌሎች በጥገኝነት ለሚኖሩ ሰዎች ምትክ ቤት መስጠቱን ነዋሪዎቹ ያነሳሉ። በቂ ማስረጃ ያለኝ ከዘጠና ሁለት ጀምሮ እስከ 2008 የከፈልኩበት የቀበሌ ቤት ቤት እንትናለኝ ደረሰኛለኝ እኛ የቀበሌ ህጋዊ ተከራይ ሆነን ሳለን ህገ ወጥ ለሆነ ሰው ነው ቅድሚያ የሰጡት፣ ምንም ማስረጃ ላይ የሌለው ሰው የቀበሌ ቤቶች ናቸው። ቤቶች እኮ የዛሬ አመት አካባቢ ቦታው ለልማት እንደሚፈለግ ማስታወቂያ ተለጥፈዋል። ዜጎች በመሆናቸው ግን የሚገቡበት ቤት ተዘጋጅቶላቸዋል። ይሁን እንጂ እነዚህ ግለሰቦች ለሚዲያ ቅሬታችሁን አቅርባቸዋል በማለት አስተዳደሩ ተተኪ ቤት እንዳልሰጣቸው ይናገራሉ። ፊ ከሳችሁኛል፣ የምታመጡት እናያለን። የምሰጣችሁ ቤት እኔ ነኝ የምከለክላችሁም እኔ ነኝ። እስኪ እናያለን። የፈለጋችሁበት ቦታ ሄዳችሁ ክሰሱኝ። በየሚዲያው እየሄዳችሁ እየከሰሳችሁን ነው ከፈልጋችሁ እነሱ መልፈልገው ይስጧችሁ እያለ የማስፈራራት ዛቻ ነው እያደረሱብን ያሉት። በአንጻሩ ቅሬታቸውን ለሚዲያ አልተናገሩ፣ ነገር ግን ቤት ለማግኘት የሚያስችላቸው ሕጋዊ መረጃ የሌላቸው ግለሰቦች ቤት እንደተሰጣቸው ግለሰቦቹ ተናግረዋል። የቡራዩ ከተማ የቤቶች ልማት የስራ ሂደት ኃላፊ አቶ ደጀኒ ድሪባ ነዋሪዎቹ ያቀረቡት ቅሬታ ተቀባይነት እንደሌለው ተናግረዋል። ሌሎ ይችላሉ ግን ሕዝብን የሚመራ ሰው በዲሞክራሲያዊ መልኩ ሀሳቡ መግለጽ በሚችልበትና ይህ በህገ መንግስቱ ላይ በተቀመጠበት ሰዓት እንዲህ ያለት አባባል የወረደ አባባል ነው። ይህንን የሚል አካል የለም። አስመስሎ ሊሉ ይችላሉ። ይህንን ያለበትም ምክንያት የለም። የእነዚህን ነዋሪዎች ችግር በአፋጣኝ ለመፍታት ኤጀንሲው ትኩረት ሰጥቶ እየሰራ ይገኛል ብለዋል። ለወይዘሮ ጋዲሴ ቤት አዘጋጅተናል። መብት አላቸው። ብር ማስወስነናል። ቤት እየፈለግንላቸው ቤት ያገኛለሁ በሁለተኛ ደረጃ አቶ አበበ የሚባልም እንደዚሁ ለሱም ቤት እንፈልጋለን እያለ ነው፣ እየፈለግንም ነው። እነዚህ ያገኛሉ። በአጠቃላይ ከዚህ ውጭ ደግሞ የራሳቸው ቤት እያላቸው ጨረቃ ቤት የሰሩ ሰዎች አሉ፣ ህገወጥ ቤት የሰሩ ሰዎች አሉ። የቡራዩ ከተማ የቤቶች ልማት ኤጀንሲ ይህንን ቢልም ተተኪ ቤት የሚያስፈልጋቸው ሰዎች ለይቶ መፍትሄ ባለመስጠቱ እነዚህ ነዋሪዎች ኑሯቸውን በመንገድ ዳርና በደሳሳ ጎጆ ውስጥ መግፋቱን ቀጥለውበታል። ልጆቻቸው ደግሞ ከትምህርት ገበታቸው በመፈናቀል ለአስቸጋሪ ኑሮ መዳረጋቸውንም መመልከት ችለናል።